እነዚህ ጥቅማ ጥቅሞች አሉትና፣ አልሐምዱሊላህ ከዛ ነው የሚያህል አደጋ ተረፍ ያለው። ከዛ ነው የሚያህል በጣም አሰቃቂ አደጋ ነው የተፈጠረው። ከዛ አደጋ ለመተረፍ ሞክር ያለው አልሐምዱሊላህ፣ ተአምር። አላህ የሆነ ነገር ሊያመላክተኝ የሚፈልገው ነው። እድኛለሁ ዋና የኔ መዳን፣ እኔ ድኛለሁ፣ ወላሂ እኔ ድኛለሁ። ብቻ ግን ሰዎችን ማስጨነቅ አልፈልግም። እኔ ቤተሰቡ ሁላ እንዲሰማ አልፈለግኩት። ንብረት ነው በሚስተካከለው ነገር ይስተካከለ። ብቻ አልሐምዱሊላህ በጣም ብዙ ጊዜ ግን እኔ የሚገርመኝ ነገር አሁን የእንትና ጉዳይ የቶፊቅ ጉዳይ አሁንም ከፉአድ ጋር አልተለያየም። በጣም የማስበው አሁን ጥፋተኛው ለዚህ ግጭት ምክንያት ቶፊቅ ይመስለኛል። ምናልባት የቶፊቅ እጅ አለበት ወይ ፍሬንሸራ እንዲበጥስ አድርጎበት ነው መኪናው ግጭት የተፈጠረው። እኔ እንጃ፣ በጣም ነው የሚገርመው። ከዛ በፊት ይህን ቪዲዮ ላይክ፣ ሼር እያረጋችሁ ጀምሩት ሀሳብ እየሰጣችሁ እና ሰብስክራይብ ማድረግ እንዳትረሱ። የዶወል ምልክቱ አስጥጫ ነው እንዲደርሳችሁ ይሆናል ማለት ነው። እናመሰግናለን። ይህንን ኢትዮ ስፔር ማርኬት ነው ስፖንሰር አድርጎ እያቀረበላችኋ ያለው አሁን ወደ ቪዲዮ እንሄድ። እስኪ በቃ ለቀቅ ብታደርጉት ኖሮ እኮ ይሄ ነገር አይፈጠርም ነበር እና በቃ ተውት ይኑርበት። ሰላም አለይኩም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ኔ ዳነኝ አልሐምዱሊላ። ዛሬ እንኳን ማለት እየሳኮኝ በአሪፍ ቪዲዮ አይደለም የመጣውላችሁ። ያው ከሁለት ቀን በፊት የፖሰት ስቶሪ ላይ አይታችኋል፣ እና በጣም ብዙ እህት ወንድሞች በቃ እንዳላችሁ እኔ ጋር እንደሆናችሁ ነው የተሰማኝ። ለዚህም ደግሞ እጅግ በጣም አመሰግናለሁ። ምክንያቱም እንደዛ በከፋይን ሰዓት የዛን መድረስ ነበረብኝ። ግን እኔም ደግሞ ያ ነገር እንደሚፈጠር አላወቅኩ ነበር። ጠፍቶ ነበር፣ ወጥቶ ነበር፣ ተደብቆ ነበር፣ ወጥቶ ነበረው ግን ይሄ ነገር እንዳይፈጠር ብዙ ጊዜ ደጋግሚ ነግሬው ነበር። እና ደግሞ በዚህ አጋጣሚ ለእኔም ትምህርት እንዲሆነኝ ነው ያደረገው። በጣም ብዙ ሰዎች አሉ ተንኮሉ የሚያስቡ እና አለቀም ስሜታዊ የሆንኩ ነው ማለት። ተደውሎለት ነበረ፣ ድንገት ከኔ ተደብቆ እየወጣው ማለት ነው። በቃ ማለት የሆነ መጥፎ ነገር ታስቦለት ተደብቆ እኔ ጋ የወጣው ማለት ነው። በዚህ አጋጣሚ ግን በ የሚያስጠላ መኪና ደጋ እነሱ ጋር ለመድረስ በጣም በፍጥነት ተናዶ ይነዳ ነበረ። ከዛም በቃ የሚያስጠላ የመኪና አደጋ ተፈጠረ ማለት ነው። እና በቃ እዚህ ላይ አሁን መጥቼ ላወራ የሚችለው ነገር በቃ በዚህ ልክ፣ ለምንድን ነው ክፉ የምትሆኑት? በቃ እንደዚህ ክፉ ባታስቡ ኑሮ፣ በቃ ልጁን ብትውት ኑሮ፣ የራሱን ህይወት ቢኖር ኑሮ፣ በቃ ለቀቅ ብታደርጉት ኑሮ እኮ ይሄ ነገር አይፈጠርም ነበር። እና በቃ ተውት፣ ይኑሩበት። እሱ ኦልሬዲ የራሱን ህይወት ጀምሯል። ጠላት የሆናችሁ ሰዎች በሙሉ በቃ ለምን እስተማቀው ድረስ እሱ ክፉ ሰው አይደለም፣ መጥፎ ሰው አይደለም። ለሰዎችም በቃ ክፉ አያስብም። ለተጣላቸውም ላልተጣላቸውም ወዳጆቹም በቃ ሁሌም መልካም ነገር ነው የሚያስበው። እስተማቀው ድረስ በቃ የሁላቸውንም ደስታ ነው የሚያስበው ለአንድ ሰው የሆነ ጥላቻ ኑሮት የሆነ ክፉ ሲናገር ሰምቹ አለቅ። እና ለእንደዚህ አይነት ሰው ደግሞ እንደዚህ አይነት ነገር አይገባውም። እናንተ ተንኮል አሰባችሁ ባደውሉለት ኑሮ በንዴት ወጥቶ ባሄድ ኑሮ ነገር አይደርስበትም ነበረ፣ ግን አልሐምዱሊላህ ፈጣሪውን ማለት አላህ ይወደዋል። አላህ ስለሚወደው ደግሞ እንደዚህ እዚህ ጋር እንደተፈጠረው የመኪና አደጋ ቢሆን ኑሮ እሱ ሙቶ ነበር የሚሆነው ግን አላህ ስለሚወደው ተረፈ። ያው በሰዓቱ በቃ ሆስፒታል ገባ። የውሃ ምግብ ምናምን ተሰካለት። ያን ነገር ደግሞ እኔ እሱም እኔ ስቶሪ አድርጌ ነበር። ደንግጭ ስለነበር ያለበትን ነገር ለሚወደው ሰው ማሳወቅ ስለፈለኩኝ ስቶሪ ፖስቼ ነበረ። በዚህ መሀል ደግሞ በጣም ብዙ ሰዎች አንዳንድ ሰዎች ያዩቸው ነገር አለ በቃ ለሰዎች መጥፎ ነገር የምትመኙ ማለት ነው። እና ምን እንደምላችሁ አለቅ እና በጣም በቃ ስለተሰማኝ በጣም ስለተናደድኩኝ ነው በቃ ዛሬ ይህን ቪዲዮ ለእናንተ ልጸራላችሁ ያሰብኩት እና በቃ ክፉ አንሆን። በጥቅሉ በቃ ክፉ አንሆን። ክፉ መሆን በቃ ለማንም እንትን አላለም እንዴ! ለምንድን ነው በቃ ማተዎች? ለምን ሬዴ ማለት ልጁ በቃ ይኑርበት እኔ መር በጣም ነው እንትን ያለኝ እኔ አልሐምዱሊላህ ደህና ነኝ፣ ብዙም አልተጎዳውም። ገባችሁ ግን እዚህ ጋር እንደማሳያችሁ የመኪና አደጋ ማለት በጣም ነው። በቃ የመኪና አደጋ በጣም ነው የሚያስጠላው። በጣም እሱ ፈጣሪው ስለሚወደው የእናቱም ድሃም አላህም ስለጠበቀው ደህና ነው። አሁን ላይ ደህና ነው። ግን በቃ ለምን ለምንድን ነው ማለት ሰዎች ለምን በቃ

ነብሮ፣ ምተልቅሽ እኔ ደህና ነኝ። ያለለቀስኩ የመጣሁት ለዚህ አሁን ወጣ ላስጨንቅ አይደለም ቤት በሆን ለም ነው የመጣው። እየሰማሁሽ ነበር፣ ድምፅ ምን ይባላል። አሁን እኔ ደናቦ ነው ከዛ ድረስ እዚህ ይመጣወታ። አዎ ግን መቼ ከልካሁን ሆስፒታል ሄደን አስፈትተን የመጣን ነው እዚህ ጋ ገባ። አሁንም ደግሞ የደማ ነው ያለው እና መንቀሳቀስ ምናምን ነገር የለብም። እኔ ደግሞ በጣም እኮ ለምንድን ነው እሺ፣ የምታለቅሽው ለምን? አይደለም በቃ ነገሮች ምናምን ነገር የሆነ ስሜታዊ ውስጥ አስገቡኝ፣ እና እኔም እኮ ማልቀስ ፈልጌ ምናምን አይደለም፣ ገባሁ ግን እንትን አለኝ ብዙ ልጆች የተጨናነቁ ልጆች አሉ እና አንተም አልመለስ ክላቸውም እኔም እንትን አላልኩም። እና በቃ ብዙ ሰዎች የተጨናነቁ ስለነበሩ ለነሱ በቃ መልስ ልስጣቸው ምናምን ብዬ መልስ ተጨንቀው ስለነበሩ ያለንበትን ነገር ላሳውቃቸውና ነገር ብዬ ነው። እና አንተም እስቲ አሳውቃቸው በቃ ከመጣ እኔ ከምታስቡት በላይ ከምታስቡት በላይ ደህና ከምታስቡት በላይ እኔ ባይዜ አላህ ይጠብቀኛል። ምንም ነገር አሉ አንዳንዴ ክፉ አለመሆን እነዚህ ጥቅማ ጥቅሞች አሉትና፣ አልሐምዱሊላህ ከዛንም ያህል አደጋ ተርፌያለሁ። ከዛንም ያህል በጣም አሰቃቂ አደጋ ነው የተፈጠረው። ከዛ አደጋ ለመትረፍ ሞክሬያለሁኝ። እነዚህ ጥቅማ ጥቅሞች አሉትና አልሐምዱሊላ ከዛን ያህል አደጋ ተርፌያለሁ። ከዛን ያህል በጣም አሰቃቂ አደጋ ነው የተፈጠረው። ከዛ አደጋ ለመትረፍ ሞክሬያለሁኝ። አልሐምዱሊላ ተአምር አላህ የሆነ ነገር ሊያመላክት የሚፈልገው ነው። እድኛለሁ ዋና የኔ መዳን አደ እኔ ድኛለሁ። ወላሂ እኔ ድኛለሁ። ብቻ ግን ሰዎችን ማስጨነቅ አልፈልግም። እኔ ቤተሰብ ሁላ እንዲሰማ አልፈለግኩት። ንብረት ነው በሚስተካከለው ነገር ይስተካከላል።

ከአንገቴ ጋር እዚህ ደረት ይሆን ተመቷል። በጣም ከሚገርም ነገር ከባድ ግጭት ነው አደጋው። የተዋላ ሰው ጋር ብንደውል ምን ብንል አለ። ኧረ ማንም እንዲሰማ አልፈለኩም ተረፍኩ አረ እግዚአብሔር። እንዲህ ማውራት አላወራም ነበርኩ። ውስጥ ነበርኩ ማርያም ነበር ማውራቱን አልችልም ነበርኩ። ወላሂ ማውራት አልችልም ነበር። አደጋው ተፈጠረ መኪና ከፍታ ወርደ አላሉ፣ ድንጋጤ እኮ ነው። መኪና ከፍተ ወርደ ከዛ በኋላ ነው ፊንት ይሰራው ምናምን ከዛ በኋላ አልነቀውም ብቅ። ኧረ እግዚአብሔር እንተርፋል። በጣም ነው የተረፈው። እንትን እንተናውን ምን እያደረጉልህ ነው? በዚህ ይሄ ግልኮስ ነበር፣ እንትን ነበር እኮ፣ ሪፈር ነበር የተጻፈው፣ ላንገቴ ሪፈር ነበር የተጻፈው። ይሄ እንትን ነው፣ ስፖንጅ ነው። አዎ ነው። መጀመሪያ እስከዚህ ጋር ነበር የተደረገልኝ። ሲያፍነኝ ምናምን ይሄን ቀየሩልኝ። አራውንትኛለሁ በቃ እዚህ ጋር ብቻ ነው የምታለው። ውስጥ ምናምን በደንብ አይተዋልሽም። መኪናው እኮ በጣም ነው የሚያስፈራው። እግዚአብሔር በቃ ይወደዋል ነው ያልኩኝ እኔ። ማለት እንደዛ ሆኖ ሰው ልጅ አይወጣም። እንደዚህ ከባድ ነው ጉዳቱ በጣም ነው። ሁላችንም ሹፌር ነው የተረፈው። እነሱ እኔ በፊት ለፊት አይደል የተጋጩት? እኔ በፊት ለፊት ስጋጭ እነሱ በጎን ነው። ከዛ ሹፌር ያመልጠላል። እንደዚህ እነዚህ የተመተምነ ብቻ አስጋቂ ነበር። አንተ ስንት መኪና እንደተመታ፣ የነዚህ ፓወር የዚ የሁለቱ መኪኖች ግጭት ፓወር ስንት መኪና እንደተመታ እና ተርፈናል በጣም አስፈሪ ነው። አለ ምን አንድ ስትነካ፣ ጀርቤ የለም ለፊት ብቻ። ማን ነበር ከአንተ ገብር? አንተ ብቻ ና ከእናንተ ውስጥ እነሱ ጋር ነው ትንሽ ብቻ ዋናው አረጆች ተርፋል። አንቺ ደግሞ ዝም ብለሽ ታለቃቅሻለሽ። አልሰማም ነበር ምኑን። እኔ ኢንስታግራም አየው፣ ደወለን፣ አይሰራም። ቴክስ ላክን፣ አይሰራም። ከዛ ቦታ ምናምን ነገሩን ስንል በእንትን እየላኩ ሙድ ይዙብናል። በወረቀት እየጻፉ በሆሴ ምናምን ሄዳችሁ እንደዚህ እያሉ ማፕሽ ላኩልን ብለ ናቸው የኔም ቤት በዛ ድንገት ምናልባት እዚ ሆናል ተብለ ነው ተደንግጦ በንትን የነቀት እንደዚህ በሚደረግ ነገር ሞተ፣ ተነሳ እንደዛ አንድ ሰው ብቻ ነው የገባው። በቃ ሙሉ ከዛ ዚ ጋዜ ምናምን ሆኖላታለን በጣም ብዙ ሰው እነዚህ የተጎዱት ከኛ ጋር ግጭት የገጠማቸው እነዚህ እዛ መኪና ላይ የነበሩት ደንግጠው እኔን ነበር የሚመለከቱኝ ሲነግረኝ ማለት ነው። እኔ ፌንት ሰርቻለሁ፣ እነሱ ደነገጡ። እነሱ ተጎድተው ተኝተዋል ሆስፒታል ግን በቃ በጣም ደነገጠ። የኔ ሁኔታ ስደነግጥ እኔ ደምሳዬን የደነገጥኩት ፎቶ ላይ እያወራሁት አለኝ። ማውራት አይችልም ነበር አለኝ። ከዛ ማውራት አልችልም ነበር ነቀሁና ማለት ነው ነቅቼ አያለሁ ብቻ ነው ሰው ከዛ እንበ ይውርዳል ዝም ብሎ ነቅቼ ሰው እያየ እንባ ነው የሚወል። እጠየቃለሁ ምናምን ሰው መቶ ይጠይቀኛል አለ ማውራት አልችልም። ከዛ ዶክተሮች ምላሴን ቼክ ያደርጉታል። እኔ የደነገዝኩት በምን እንደሆነ ታውቃለህ? መኪናው ሲገጭ እኮ በራፉን ከፍቶ ወረደ ራሱ። ከዛ ዝቅ እያለ ምናምን ቁጫልና በዛው ሄደ። እና እንደዚህ በታች እየተከተ ምናምን ተሰብራት ምናምን አለ። አንገት ሪፈር ነው። በዚህ ዛ ራሱ ገና ምናምን እንትን ሁኔታ ከዚህ በታች ምንም ነገር ንክክ እግሬ ምናምን ኤርባግ ለመውጣቱ እኮ ነው እዚጊ መሪው እንዲመታኝ ያደረገው። ከዛ ደግሞ ጀርባ ያለ ሰው እኔ ላይ የሆነ ነገር ያለመነካቱ አልሀምድሊላሂ ነው። አንገቴ ነው ይሻለኛል። ከታሪኩን ይጠብቀ ምንም በማታውቀው ነገር ነገር መቶ ደግሞ ጥፋተኛ እኔ አይደለም፣ ያኛው ነው ተነሳሽ መኪናው ኢንሹራንስ ምናምን አሉ አለኛል። ሶፊ ስትስቅ ገርሙኛ ታውቃለህ። ቀን ያልተወጋሁት ሰው ደንግጦ መርፌ ብቃው ምናምን እያለ መርፌ ብቻ ይወጉታል። ከዛ ደግሞ ፍሪጅ ውስጥ ሊከቱት መሰለኝ በቃ የሆነ ነገር ውስጥ ልከተት ነው ይሄ አስክሬን ማድረግ ሰው ሳይሞት ፊሪጅ ይከተታል። እንደ በቃ የሆነ ብቻ ይኖራለሁ፣ ደንግጫለሁ፣ ሄዳለሁ። ብቻ ዛሬ ለመሳቅ አቁቶና ላይ ግራ እኔ ስልኩን ይዤው ነበር፣ እና ባትሪ ዘግቷል። ቻርጀር ደግሞ እዛ በምን ቻርጀር ላድርግ? ከሄድን በመከራ ነው የተገኘችሁት። በመከራ እግዚአብሔርን ተርፈናል። ምንም ነገር ይስተካከላል፣ ይመጣል። ደህና ናት። እንግዲህ ዋናው መዳናችን ነው። እሄዳለሁ፣ እንትን ሆስፒታል ማ፣ እሄዳለሁ እኮ ሆስፒታል። ጉልኮስ እኮ አሁን ተነቅሎ ነው

ጋቢና ፊት ለፊት እኮ ነው ደግግ ያለ ያለው። አረ ደግሞ ኖርማል፣ የቲክታኩ ኖርማል ተቀርጿል። የሁለቱም አደጋ ተቀርጿል። ተጠግተው አይደለም የቀረጹት። ከሩቅ አደጋው አይታይም። በደምብ ተጠግተው የቀረጹትም ብታይ ማለት ነው ፍርስርስ ነው። ከዛ መኪና ላይ ሰው አይወጣም ነው የምትለው።